ከባሌ ጋር ከተኮራረፍን አንድ ወር አልፎናል ትላለች ለምን ብለሽ እንዳትጠይቅኝ በጣም ከባድ በደል ነው ያደረሰብኝ በወቅቱ በጣም ተጨቃጨቅን ተነጋገርን ከዛም ተኮራረፍን እንደዛ በድሉኝ እንደዛ ማይሆን ስራ ሰርቶ ምንም አልመሰለውም ከዛሬ ነገር አጥፍቻለሁ ተጸጽቻለሁ ይቅርታ አልደግመውም በዚህ ምክንያት ነው በዛ ጉዳይ ነው ይለኛል ብዬ እየጠበኩኝ ጭራሽ ግን እሱ ተበዳይ ይመስል እየተመናቀረ እየተኮፈሰ እየተበሰጫጨ ቀጠለ። ኩርፊያውም ዝምታውም ምንም የመሰለው አይመስልም። ያ ደግሞ ይበልጥ አናደደኝ። ይህን ሁሉ ነገር ካደረገ በኋላ ዝም ባልኩት፣ ትዳራችንን ሊያፈርስ የነበረ ችግርን ዝም ብዬ በኩርፊያ እያሳለፍኩኝ መኖሬ በራሱ እንዲነቀኝ ያደረገኝ ብዬ እንደዚህ አይነት ውዝግብ ውስጥ ምን ልወስን? ኩርፊያ በቂ አይደለም፣ ከበድ ያለ ውሳኔ መወሰን አለብኝ እያልኩኝ ከራሴ ጋር እየተነጋገርኩኝ ባለበት ሁኔታ ረመዳን መጣ። አውሊ ትላለች የሰራው ስራ እንደዚህ የሚነገር አይደለም። ንገንኝም እንደማቲኝ ተስፋ አደርጋለሁ ምክንያቱም እንደዚህ አይነት በደል የበደለኝ እሱ ነው። ምንም አይነት ጥፋት የለብኝም። እሱ በደለኛ እስከሆነ ጊዜ ድረስ እሱ ራሱ ነው ይቅርታ መጠየቅ ያለበት። ረመዳንንም አስታኮ ይቅርታ ይጠይቀኛል ብዬ ስጠብቅ የነበረው ከሱ ነው። ነገር ግን ከሱም ብሶ ምንም አልመሰለውም። እንኳን ይቅርታ ሊጠይቀኝ፣ መኮራረፋችንና ዝምታው የተመቸው ነው የሚመስለው። ከሱ ሊመጣም አልቻለም። እኔ እንደማምነው ይቅርታ መጠየቅ ያለበት የበደለና ያስከፋ ሰው ነው። ስለዚህ እኔ ቅርታ መጠየቅ የለብኝም። ተበድያለው፣ ተከፍቻለው፣ ከባድ በደል አድርሶብኛል። ቅርታው መምጣት ያለበት ከሱ ነው። ከዚህ በኋላ ከባድ ውሳኔ ነው መወሰን ያለብኝ ብዬ እያሰብኩኝ ነበር። ነገር ግን ይህን ሁለት ቀን ኢፍጠር ላይ ቤተሰብ ተሰብስቦ፣ ልጆቻችን ተሰብስበው ስናፈጥር ቤቱ በጣም ነው የሚያስፈራው ትላለች በነገራችን ላይ እህቶቼ፣ ቤተል ኤጂ ሞል አንደኛ ፎቅ 113 ቁጥር ተቅዋ መስጂድ ከወንዶች መግቢያ ዝቅ ብሎ ወደ ኪዳነ ምረት በሚወስደው መንገድ ሀውለት ጋ በሉና፣ አባያ ቦርሳ፣ ጫማ፣ ድሪያ እኔ ጋ ሳታዩ ሀውለት ጋ ሳታዩ እንዳትገዙ። አሁን ቀጣይ ኢድ ነው። አሁንም ረመዳን ላይ የምትፈልጉ ቶቦች ድሬአዎች፣ በጣም የሚያማምሩ ከለራ ባያዎች፣ ጫማ፣ ቦርሳ በብዛት ገብቷል። የሚያማምሩ እቃዎች አሉ። እንዲሁም ደግሞ ዋጋችን በጣም ተመጣጣኝ ነው። ኑና ጎብኝኝላለው። አድራሻ ቤተል ኤጄ ሞል አንደኛ ፎቅ 113 ቁጥር እንገኛለን። ወደ ታሪካችን ስንቀጥል ተሰብስበን በምናፈጥርበት ወቅት ቤታችን በጣም ያስፈራል። ጸጥታ የሰፈነበት ዝምታ ያለበት ሁሉም ሰው የሚተያይበት ልጆቻችንም በጭንቀት ሊፈነዱ ሆነ። የሁለታችንንም አይን አይን ያሉ እሱ ምንም አልመሰለውም። እኔ ግን ከሰራኝ ስራ በላይ ከበደለኝ በደል በላይ ኢፍጠር ላይ በዛ ሁኔታ መሰባሰባችን ይበልጥ እንደ አዲስ ህመምን ፈጥሮብኛል። ምንትኛለሽ ትላለች እቺ ህታችን። እናንተስ ምን ትሏት አላችሁ? በመጀመሪያ ደረጃ እዚህ ሙድ ውስጥ እዚህ ስሜት ውስጥ ያላችሁ ብዙ ቤተሰቦች እንዳላችሁ አስባለሁኝና ይቅርታ የምናደርገው ለምንድን ነው የሚለውን ነገር ማወቅ ያስፈልጋል። በመጀመሪያ ደረጃ ይቅርታ የምናደርገው ለራሳችን ስንል ነው። ይቅርታ መጠየቅ ያለበት ወይም ይቅርታ ማለት ያለበት ሁሌም የበደለ ሰው ብቻ ላይሆን ይችላል። አንዳንዴ ለምንፈልገው ነገር ስንል፣ በህይወታችን ውስጥ ዋጋ ላለው ነገር ስንል፣ ለማናጣው ነገር ስንል፣ ተበድለንም ተከፍተንም እኛ ይቅርታ የምንጠይቅባቸው ብዙ ኮንዲሽኖች አሉ። ያ ልናጣው፣ ልናፈርሰው፣ ልንበትነው የማንፈልገው ነገር ደግሞ ትዳር ነው። በእርግጠኝነት እህቴ ትዳርሽን ባትፈልጊ ትዳርሽ ላይ መቆየት ባትፈልጊ ትዳርሽ ላይ በቀላሉ መውጣት ብትች ኖሮ ያን ነገር ሀፕን ያደረገ ጊዜ ከኩርፊያ ይልቅ ወደ ከባድ ብጥብጥና ወደ ፍቺ ትሄጂ ነበር። ግን ጠንካራና ትዳርሽን መትፈልጊ ትዳርሽን ማቆም ትዳርሽን ማስተካከል መፈልጊት ስለሆንሽ እድሉን ሰተሹ ነበር፣ እሱ ይቅርታ እንዲጠይቅ ትዳሩን እንዲያስተካክል ትዳሩን እንዲያይና ነገሮችን እንድትሰሩ። እሱ ያን ነገር ማየት አልቻለም፣ መጠቀምም አልቻለም። የራሱ ምክንያት፣ የራሱ የውስጥ ማንነት የራሱ አስተዳደግ የራሱ የሆነ ነገር ይኖረዋል። እዚህ ጋ ትዳርሽን ለማስተካከል ችግሮቹን ለመፍታት መፍትሄ እየፈለግሽ ያለሽው አንቺ እስኮንሽ ጊዜ ድረስ ያን ኃላፊነት እየወሰድሽው አንቺ እስኮንሽ ጊዜ ድረስ ሁሌም ሴት ልጅ ያ ነገር ግዴታ አለባት ባይሆንም ትዳር ውስጥ ከገባን በኋላ ትዳራችንን የማሳመር የማስተካከል ከባዱ ጫና እኛ ላይ ይወድቃል። ይሄ እውነታ ነው። ስለዚህ ከነዛ ጫናዎች መሀል ደግሞ አንዱ እየተበደልንም እየተከፋንም ይቅርታ እኛው ጠይቀን ለቤታችን ሰላም ለቤታችን መረጋጋት ስንል ያንን ሰላም መመለስ የዛን ሰው ልብ መመለስ እና ለመነጋገር እድሉን መፍጠር አንዱ ሊሆን ይችላል። በዚህ ሁኔታ ውስጥ ደግሞ እንዳለን ረመዳን የሚባለው ወር መጣ። ትልቁ ወር ረመዳንን በጣም በጉጉት የምንጠብቀው በጣም በናፍቆት የምንጠብቀው ከአላህ ይቅርታን ለመጠየቅ ይቅርታን ለመቀበል ይቅርታ እንዲደረግልን ምህረት እንዲደረግልን ምኞታችን እንዲሳካልን ከአላህ ጋር በቃ ልብ ለልብ የእውነት የምንገናኝበት የእውነት አታችመንታችን ከሃይማኖታችንና ከፈጣሪያችን ጋር በጣም የሚጨምርበት ወር ነው እና አላህን ይቅርታ ስንጠይቅ እኛ ሰዎች ላይ ቂም ይዘን፣ ሰዎች ለእህህ እያለን፣ ተንኮልን መጥፎ ስሜትን ውስጣችን ይዘን፣ ለዛውም ለቅርባችን ሰው በቃ ስናየው የተናደድን በድሎኛል ይቅርታ አልለውም ይቅርታ አልጠይቀውም ብለን እንዴት ነው አላህ ፊት ቆመን ይቅርታ መጠየቅ? ትንሽ ይጣረሳል፣ አይደለም? አላህ ፊት ቆመን ይቅርታ ለመጠየቅ መጀመሪያ የበደሉንንም የበደልናቸውን ይቅርታ ማድረግም ይቅርታ መጠየቅም አለብን ተብሎ ስለሚታሰብ ነው። ረመዳን ከመግባቱ በፊት ንጹህ ሆነን ካላህ ጋር ለመገናኘት ንጹህ ሆነን አላህ ፊት ለመቆም ነው ይቅርታ የምንጠያየቀው፣ ያንን ንጽህና ለማግኘት ለምን። አላህዬ እኔ ትንሽ ልብን ያለኝ ትንሽ ተቅዋን ያለኝ እኔ አቅመቢስ ነኝ ደካማ ነኝ፣ እንዴት እንደፈጠርከኝ ታውቃለህ። በዚህ ድክመቴ በዚህ አቅመ ሲብስነቴ በዚህ ትንሽዬ ልቤ የበደሉኝን ያስቀየሙኝን እንኳን ይቅርታ መጠየቅ ችያለሁ የበደልኳቸውን ለበደልኳቸው ይቅርታ መጠየቅ ችያለሁ፣ ይቅርታ ማድረግ ችያለሁ። በዚህ ትንሽ ልቤ አፈጣጠሬን ታውቀዋለህ። በዚህ ድክመቴ እኔ ለሰዎች ይቅርታ ማድረግ ችያለሁ፣ ይቅርታንም መጠየቅ ችያለሁ። አንተስ ኃያሉ ታላቁ፣ የእኔ ንጉሥ ቀዋሚ የሆንከው ጌታ፣ ትልቅ የሆንከው አምላኬ ሆይ እኔን ይቅር በለኝ። በችሎታ በታላቅነት እኔ በትንሿ ልቤ ለሰዎች ይቅርታ ካደረግኩኝ፣ አንተ ደግሞ በትልቁ ማንነት ለእኔ ይቅርታ አድርግልኝ ይቅርታ ካደረክልኝ በኋላ ጀነትን ስጠኝ፣ የዱንያ ሀጃይን ሙላልኝ፣ ጭንቀቴን አስወግድልኝ፣ በምፈልገው ነገር አበስረኝ የምንልበት ወቅት ነው። አያችሁት ፓወሩን። እኔ በትንሽ አቅሜ ይቅርታ ካደረግኩ አንተ በታላቅነት ይቅርታ አድርግልኝ እና የዱንያም ሀጃይን የአሄራንም ሀጃይን ሙላልኝ። እንዲሁም ደግሞ እስከዛሬ ያጠፋሁትን የበደልኩትን ሁሉ በሰውነት የወደቅኩባቸውን ነገሮች ሁሉ ፍቅር እንዳዲስ አዲስ ሰው አድርገኝ ብለን አላህ ፊት ምንቆምበት ወር ነው እና የእውነት አላህ ፊትም እንደዛ ብለን ስንቆም የሆነ ፓወር አለው በ ለራሳቸው የሚሰጠን የሆነ ሞገስ አለ የሆነ መተማመን አለ እኔ ለሰዎች ይቅርታ አድርጌ በትንሽነት አንተ በታላቅነትህ እኔን ይቅር በለኝ እኔን ማረኝ አላህ ደግሞ ከማረን በኋላ ያስደስተናል እኮ አላህ ይቅርታ ካለልን በኋላ አላህ የእውነት ከማረን የእውነት ይቅርታ ካደረገልን በምንፈልገው ነገር ሁሉ ያስደስተናል። የምንፈልገውን ሁሉ ነገር ያደርግልናል። የልባችንን መሻት ሁሉ ይሞላልናል። ሶ ይችን ነገር ለማግኘት ይችን ኮንፊደንስ ይዘን አላህ ፊት ለመዋደቅም ጭምር ነው። ይቅርታም በሉ ይቅርታም ጠይቁ ምንባባለው። ስለዚህ ይህን ነገር ማሰብ ያስፈልጋል። እውነት ኃጢአተኞች ከሆንን እውነት ምሕረትን የምንፈልግ ከሆነ እውነት ሀጃ ካለብን በእርግጠኛ ሀጃት የሌለበት ኃጢአት የሌለበት ሰው የለም ብዬ ስለማስብ ነው። የእውነት ካላህ ጋር ቆሞ አውርቶ የሚመለስለት ጥያቄ ያለው ሰው መጀመሪያ ልቡን ማጽዳት አለበት ልቡን ጽድት ማድረግ አለበት ጽድት አድርጎ ያ የጸዳው ልብ ውስጥ ደግሞ አንድ ነገር ነው መቀመጥ ያለበት የአላህ ፍቅር የአላህ ፍራቻ እና ከእሱ ጋር ጥያቄና መልስ የምናደርግበት መቀራረብን ልባችን ውስጥ አላህን ማስቀመጥ አለብን። ልባችን ውስጥ አላህ እንዲገባ ከልባችን ውስጥ ቂም መውጣት አለበት፣ ጥላቻ መውጣት አለበት፣ ምቀኝነት መውጣት አለበት፣ ክፋት መውጣት አለበት። በሰዎች ላይ ያለን መጥፎ ስሜት ሁሉ መጽዳት አለበት። ረመዳን አንዱ ያ ነው ትልቁ ነገር። ስለዚህ ውዴ፣ ለልጆችሽ የሚያዩትን ነገር ራስሽ በዚህ ድባብ አፍጥርን የሚያህል ነገር አላህ ፊት ወኪ። የምንገናኝባት ታይም ያቺ ደስ የምንሰኝባትን ታይም፣ ሰው በጣም የሚደሰተው ጾሙ ሲያፈጥር ነው አይደለም? ያቺን ታይም በመከፋት በመገለማመጥ ማሳለፉ በጣም ከባድ ነው። ስለዚህ ራስሽ ይቅርታ ጠይቀሽ አላህ ፊት ተዋደቂ። አላህ ጥያቄሽን እንዲመልስልሽ፣ ትዳርሽን እንዲያሳምርልሽ፣ ባልሽን ደግሞ ከአንቺ እጅ ስር ከአንቺ ስር አድርጎ ያንቺ አፍቃሪ ያንቺ ወዳጅ ያንቺ ተወዳጅ እንዲያደርገው ከንቺ በላይ ማንም የለኝም ይቅርታ በይኝ የሚል እውነተኛ ልብ አላህ እንዲሰጠው፣ አላህ ፊት ተዋደቂ። ያን ሁለተኛ ልብ አላህ እንዲሰጠው ደግሞ አንቺ በእውነተኛ ልብ አላህ ፊት ቀረቢ። ኩራት ብቻ ነው ምንም የሚቀነስ ነገር